ወደና የተከበራችሁ የፎዚ ቤተሰቦች ሰዎች ሰላም በእያላው አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትትረፍ ይበልይ። ዛሬ እንሻላ ስለ ጅሙዓ ክጥባ ይጀመጥቻለሁ። ወደ ጅሙዓ ቀን ዛሬ ጅሙዓ ነው። ሰላት እያወረድን ከቻልን ሱረቱልካፍን እየቀራን ካልቻልን እያዳመጥ እንሻላ ወደ ትምህርቱ ወይም ደግሞ ስለ ጅሙዓ ክጥባ የሚደረጉ ነገሮችን አብረን እንከታተል አብረን እንማማር ማለት ነው። የጁመአ ሁጥባ ወይም ስብከት በእስልምና ውስጥ ትልቅ ቦታ አለው። አላማው ሙስሊሞችን መምከር፣ ማስተማር እና ለሳምንቱ ህይወታቸው የሚያስፈልጋቸውን መንፈሳዊ ምሪት መስጠት ነው። የሁጥባው ርእሶች እንደየወቅቱ፣ እንደ ማህበራዊ ሁኔታና እንደ ማህበረሰቡ ፍላጎት ይለያያሉ። ነገር ግን አብዛኛውን ጊዜ በዋና ዋናዎች የእስልምና መርሆች ላይ ያተኩራሉ። የተለመዱ የጁመአ ሁጥባዎች ርዕሶች አንደኛ መሰረታዊ የእምነት ጉዳዮች ወይም አቂዳ፣ ታውሂድ ወይም አላህን በብቸኝነት ማምለክ የአላህን ስሞች፣ ባህርያትና በአምልኮ ውስጥ ሸሪዓ አለማድረግ አስፈላጊነት፣ መልእክተኝነት ወይም ሪሳላ ወይም ጉዳይ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ህይወት፣ ስነ ምግባርና ትምህርቶች፣ የትንሳኤና የቀብር ህይወት ስለ መጨረሻው ቀን፣ ጀነትና ጀሃነብ ማስታወስ። ሁለት የአምልኮ ተግባራት ወይም ዕባዳ፣ ሶላት፣ የሶላት አስፈላጊነት ጥራትና ጋሪ የእስልምና መሰረቶች ጋር ያለው ትስስር፣ ጾም ወይም ረመዳን፣ ስለ ጾም ደንቦች ጥቅሞችና መንፈሳዊ ዓላማው፣ ዘካና ሐጂ፣ ዘካ ማህበራዊ ፋይዳና የሐጂ ትርጉም። ሶስት ስነ ምግባርና ማህበራዊ ግንኙነቶች ወይም መዓመላት፣ ቅንነት ኢክላስ፣ ተግባር ሁሉ ለአላህ ብሎ ብቻ መሆኑ ምህረትና ይቅርታ ራሕማ፣ በሰዎች መካከል መተሳሰብ እና መቻቻል፣ ቤተሰብ የባልና ሚስት፣ የወላጆችና የልጆች መብትና ግዴታ፣ ፍትሕና እውነት መናገር በማንኛውም ሁኔታ ፍትሐዊ መሆን አስፈላጊነት፣ ንግድና ሀላል ገቢ በሀላል መስተዳደርና ከወለድ ወይም ሪባ መራቅ። አራት ወቅታዊ ጉዳዮችና ማስጠንቀቂያዎች፣ የማህበረሰብ ችግሮች፣ የሃሜት የስም ማጥፋት የባዕድ ወገንን መጥላት ወይም ሌላ ማንኛውም በወቅቱ ያለ ማህበራዊ ችግር። ጊዜን መጠቀም፣ በከንቱ ጊዜን አለማጥፋት እና በመልካም ስነ መዋዕለ ንዋይ ማድረግ። ፈተና፣ ፈተናን መቋቋም በዘመናዊ ፈተናዎች ጊዜ እምነትን መጠበቅ። የሁጥባው መዋቅር፣ መቅደም ወይም መጀመሪያ አላህን ማስ ማመስገንና በነቢ ሙሐመድ ሰለላሁ አለይሂ ወሰለም ላይ ሰላዋት ማውረድ። የመጀመሪያ ሆጥባ ወይም ስብከት ርዕሱን በተመለከተ ከመጽሐፍ ወይም ቁርአን እና ከሱና ሐዲስ ማስረጃዎች ጋር ማብራራት። ዱዓ ልመና ለአማኞች ሁሉም ምህረትና እፎይታን መጠየቅ። ሁለተኛ ሆጥባ አጭር ማጠቃለያ፣ ማሳሰቢያ እና ሁለተኛ ዱዓ በማድረግ ወደ ሶላት መግባት። የዛሬ ሁጥባ የሚሰጠው ኢማም ምን ርዕስ እንደመረጠ ባላውቅም እነዚህ ከላይ የተዘረዘሩት ርዕሶች በየሳምንቱ በተለያዩ መንገዶች የሚነሱ ናቸው። የጁማ ሁጥባ ዋና ዋና አላማዎች፦ የጁማ ሁጥባ ወይም ስብከት ከቀላል ትምህርት በላይ ነው። በዋናነት ሶስት ወሳኝ አላማዎችን ያሟላል። አንደኛ መንፈሳዊ ማደስና ማስታወስ ሁጥባውን በዋነኛነት አማኞች ከመንፈሳዊ እንቅልፍ በማንቃት ወደ ፈጣሪያቸው እንዲመለሱ ያስታውሳል። ኢማን እምነት ማጠናከር ስለ አላህ ስብሓነሁ ወተዓላ ታላቅነት፣ ፍቅርና ምሕረት በማውራት የእምነት መሰረት ያጠናክራል። ተቅዋ ፈሪሃ አላህ ማሳደግ፣ ሰዎችን የአላህን ትዕዛዝ እንድንጠብቁ እና ከእርሱ ቅጣት እንዲርቁ በማስታወስ ጥንቃቄና ኃላፊነትን ያጎናጽፋል። የመጨረሻው ህይወት ማሰብ፣ የዱንያ ወይም የዚህ ዓለም ጊዜያዊነት የአኼራን የመጨረሻውን ዓለም ዘላለማዊነት በማስታወስ ለዚያኛው ህይወት እንድንዘጋጅ አነሳሳል። ሁለት። ማህበራዊ ትስስርና መመሪያ ወይም ተውጂህ። ሁጥባው ግለሰባዊ ከመሆኑ ባሻገር ለመላው ማህበረሰብ የሚገልጸው ነው። አንድነትን መፍጠር ሙስሊሞች ችግራቸውን፣ እሴቶቻቸውን እና የጋራ ኃላፊነቶቻቸውን እንዲገነዘቡ በማድረግ የወንድማማችነትን ስሜታ ሲያድጋል። የማህበራዊ ችግሮች መፍትሄ በሀሜት በሙስና ወይም በጎረቤት መብት መጣት የመሳሰሉ ወቅታዊ ማህበራዊ በሽታዎች ላይ ትኩረት በማድረግ ኢስላማዊ መፍትሄዎችንና መመሪያዎችን ይሰጣል። እውቀት ማዳረስ በሳምንቱ ውስጥ ለተፈጠሩ አዳዲስ ክስተቶች ወይም ጥያቄዎች ምላሽ በመስጠት ሙስሊሙን ማህበረሰብ በድናዊ ግንዛቤ ያመራል። ህጋዊ መስፈርትን መሙላት ወይም ሽርጥ ፈጥባውን የጁምዓ ሶላት ህጋዊ ቅድመ ሁኔታ ሽርጥ ነው። አንዳንድ የእስልምና የህግ ሊቃውንት ዑለማዎች እንደሚሉት ሁጥባው እንደ ሁለት ረካዓ ሶላት የሚቆጠር ሲሆን ይህም የጁምዓ ሶላት ከወትሮ የዙሁር ሶላት የተለየ የተሟላ ያደርገዋል። አላህን ማመስገን፣ ሰላዋት ማውረድና አማኞችን መምከር በሁጥባ ውስጥ መገኘት ያለባቸው መሰረታዊ ህጋዊ ህጋዊ ክፍሎች ናቸው። በአጭሩ የጁምዓ ሁጥባ መንፈሳዊ ምግብ፣ ማህበራዊ ህክምናና ዲናዊ መመሪያ ነው። ሙስሊሙ በተደራጀ መልኩ በየሳምንቱ የሚገኘው የመማርና የማደስ እድል ነው። የሁጥባ አዳማጭነት ስርዓቶች ወይም አዳብ። የጁምዓ ሁጥባን የሚሰማ ሰው ልክ እንደ ጸሎት ትልቅ ትኩረትና አክብሮት መስጠት ይጠበቅበታል። አንደኛ፣ በጸጥታና ማዳመጥ ዝም ማለት ግዴታ ነው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እንዳስተማሩት ኢማሙን ሁጥባ ሲያደርግ ዝምታን መጠበቅ እና በሚሰጠው ትምህርት ላይ ማተኮር ያስፈልጋል። ማውራት ክልክል ነው። በሁጥባ ወቅት ከጎን ያለን ሰው ዝም በል ብሎ በጣት መልክት እንኳን ማናገር የሁጥባውን በረከት ሊቀንስ አሊያም ሊያጠፋው ይችላል። ሁጥባው እስኪያልቅ ድረስ ሙሉ ትኩረት ለሰባኪው ሀጢብ መስጠት ይገባል። ሁለተኛ ወደ ኢማሙ መቅረብ አቅራቢያ መሆን ይመረጣል። ትልቁን በረከትና ጥቅም ለማግኘት በኢማሙ አቅራቢያ ባሉ የፊት ረድፎች ላይ ለመቀመጥ መጣር ይመከራል። ወደ ኢማሙ በቀረበ መጠን ቃላቱን በደንብ መረዳት ይችላል። በተረጋጋ መንፈስም መቀመጥ። በጸሎት ቦታ ላይ የትከሻ ለትከሻ መጣበቅ ቢኖርም በሁጥባ ወቅት ሰውን ከመርገጥ ወይም ከማስቸገር መቆጠብ ስርዓት ነው። ሶስት ከንቱ ድርጊቶችን መተው ከመጫወት መቆጠብ። በሁጥባው ወቅት ስልክን መመልከት፣ በጣቶች መጫወት ወይም መተኛት የሆጥባውን መንፈሳዊ ትኩረት ያበላሻል። ሙሉ ትኩረት ለሚሰጠው መልእክት መስጠት ያስፈልጋል። የሁጥባ ትሩፋትና በረከት። የጁማ ሁጥባን በአግባቡ ማዳመጥና እና የጁማ ሶላት በትክክል የሰገደ አማኝ ትልቅ በረከት ያገኛል። የኃጢአት መማር ወይም መሰራዝ ሁጥባውን በሚገባ አዳምጦ የጁምአን ሶላት የሰገደ ሰው ከቀድሞ ጁምአ እስከዚያኛው ጁምአ የሰራቸው ጥቃቅን ኃጢአቶች ከከባዱ ኃጢአት ውጪ ይሰረዙለታል ተብሎ ይታመናል። ትልቅ ሚንዳ ወይም አጅር የጁምአን ቀን ስርዓቶች እንደ መታጠብ፣ ሽቶ መቀባትና ቀደም ብሎ ወደ መስጅድ መሄድ ከአዳማጭነት ስርዓቶች ጋር ሲሟሉ እጅግ ትልቅ ሚንዳ ያስገኛሉ። በአጠቃላይ የጁመአ ሁጥባ ለሙስሊም ማህበረሰብ በየሳምንቱ የሚሰጥ ትልቅ መንፈሳዊ እድሳትና እውቀት ምንጭ ነው። በአክብሮትና በጸጥታ ማዳመጥ ደግሞ የዚህን በረከት በር ይከፍታል። የጁመአ የሁጥባ ሰባኪ ወይም ሃጢብ ግዴታዎች ሁጥባ የሚደረገው ኢማም ወይም ሃጢብ ኃላፊነቱ ከባድ ነው። ስብከቱ ውጤታማ እንዲሆን የሚከተሉት ነገሮች ሊያሟላ ይገባል። አንደኛ፣ እውቀትና ዝግጅት በቂ እውቀት መያዝ ካጢቡ ስለመረጠው ርዕስ ከቁርአንና ከሀዲስ ጠንካራ መረጃዎችና ማረጋገጫዎች ሊኖሩት ይገባል። የሚናገረው ነገር ከእስልምና መሰረታዊ መመሪያ ጋር የሚጣጣም መሆን አለበት። ወቅታዊነት ለዚያ ሳምንት ወይም ለዚያ ወቅት ጠቃሚ፣ አስቸኳይና ማህበረሰቡን የሚመለከት ርዕስ መምረጥ አለበት። ለምሳሌ ስለ ረመዳን፣ ስለ ሀጅ ወይም ስለ ሰላም አስፈላጊነት ሁለት የአቀራረብ ጥራት ግልጽነት እና አጭርነት ሁጥባው በጣም ረጅም መሆን የለበትም ሰዎች እንዳይሰለቹ እና ትኩረት እንዳይሰቱ ግልጽ አጭር እና አሳታፊ በሆነ መንገድ መቅረብ አለበት በሁለት ክፍሎች ማቅረብ ሁጥባው በሁለት ክፍሎች መከፈል አለበት በመካከላቸውም ለአጭር ጊዜ መቀመጥ ያስፈልጋል ይህ በእስልምና ህግ ወይም ፈቅሕ የተደነገገው ስርዓት ነው የድምፅ ቅላጼ፣ ሀጢቡ ድምፁን ከፍ ዝቅ እያደረገ እና ስሜቱን በመጠቀም መናገር አለበት። አንዳንድ ጊዜ ድምፁን ከፍ በማድረግ ማስጠንቀቅ፣ ሌላ ጊዜ ደግሞ ለማጽናናት እና ለመምከር ማላዘብ ይኖርበታል። ሶስት መጨረሻው ዱዓ ወይም ልመና ማድረግ የሁጥባው ወሳኝ ክፍል ለሙስሊሞች ሁሉት ምህረት፣ መረጋጋትና በረከትን በመጠበቅ ማብቃት አለበት። ይህ ልመና የሁጥባውን መንፈሳዊ አላማ ያጠነክራል። በአጭሩ ሁጥባው የተሰበሰበውን ማህበረሰብ የሚያነጽ የሚያስተምርና ወደ በጎ ነገር የሚመራ መሆን አለበት። ጥሩ ሁጥባ ሰዎችን ከመስጂድ ሲወጡ በመንፈሳዊነት ታድሰውና ለሳምንቱ ተግባራቸው አቅጣጫ ይዘው እንዲሄዱ እያደርጋል። እሺ አህባቤ እንግዲህ ዛሬ ቪዲዮችን ን ይመስላል ማለት ነው። ለምታበረታቱ በሙሉ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩኝ እኔ ዛሬ ብዙ ሰናበታችኋለሁ ማለት ነው። ሰላም ሆኑልኝ። ሰላም አሌይኩም ወረሕመቱላሂ ወበረካቱ ክብሬናቱ ማረጌ